አበቤኤና አበቤ ሄቦ ሄቦ አበቤኤና አበቤ ሄቦ ሄቦ ሰበኋን መልካማ ሄቦ ሄቦ መስቀል በጉራጌ የአንድ ቀን ባህል አይደለችም። መስቀል ኦፊሻሌ ከነሀሴ አስራ ሁለት ጀምሮ የመስቀልን የደመራ ተከላ ብስርዓት የሚጀምረው ነሀሴ አስራ ሁለት ነው እዚህ የደብረ ታቦር እለት ችግኙ እንትኑ ይቆማል የደመራው ይቆማል በአስራ ሁለት ይቆረጥና የደመራው ቦታ ላይ እንግዲህ በጀማ የሚበራበት ቦታ ላይ ሁሉም ሰው በየጎጆ እያወጣ በወንድ ልጅ ልክ ቁጥር አለው አምስት ወንድ ልጅ ካለ አምስት የደመራ እንጨት ይወጣል ማለት ነው ችቦ ሳይሆን የደመራ እንጨት በየወንዱ ልጅ ልክ እየወጣ እየወጣ እዛ ቦታ ይከብባል። ልጆች የዛን ቀን ውስጥ ይተክላሉ ማለት ነው። እንግዲህ መስቀል ደረሰ ምልክት ነው እንግዲህ የመስቀል ደመራ ሲተከል ደርሷል መስቀል ነው። ከዛ በፊት ግን ያው ዝግጅቶች አሉ፣ የእንጨት ዝግጅቶች አሉ በወንዱ ልጆቹ በኩል ስርአቱ ግን እንጨቶች ይዘጋጃሉ። እናት እህቶች በሚያበስሉበት ሰዓት ጭስ የሚባል ነገር እንዳይነካቸው ደረቅ እንጨት እንደ መብራት የሚበራ እንጨት እንዲሆንላቸው ውሩም ሰው እንጨት ያዘጋጃል እየተጠጋ እየተጠጋ ሲመጣ የእርድ ነገር ማዘጋጀት ይመጣል በወንድ በኩል ያለው ድርሻ እንዲያንድ ይመጣል ሴቷ ልክ ከዚህ ከነሐሴ አስራ ሁለት በኋላ ቤት የመቀባት ነገር እንትኗን ትጀምራለች ቤት የማሳምር ግድግዳዎች ይቀባሉ ግድግዳዎች ያምራሉ። የሚጌጡበት ጊዜ ነው። መስቀል ነው። ጅባዎች የሚቀየሩበት ጊዜ ነው። ከዛ በኋላ ብዙ ነገሮች ከተዘጋጁ ካለቅ በኋላ መስከረም አስራ ሁለት እንግዲህ የደቡብና አርብ ልዩነት ካላመጣው በስተቀረ የወልቀነ የሚባል ቀን አለ። የወልቀነ ማለት እኛ ሀገር ውስጥ የወልቀነ ምሽት ትገራቦት ቀነ ይባላል። ታምብሊጋምኮነ ይባላል እና ሴት ልጅ የምጠግብበት ቀን ነው ከጉሙን ውሃ እንኳን ቢሆን ሴት ልጅ መጥገብ ያለባት ቀን ነው እና መሶብ የሚወረድበት ቀን ለመስቀል የሚበላበት መሶብ ተሰቅሎ ተጊጦ ነው የሚቀመጠው እና ያቺ መሶብ ልጀት ያለች መሶብ የመስቀለት የምትበላበት የዛን ቀን መሶቡ ሲወርድ መሶቡ ዝም ብሎ አይወርድም። መሶቡ ሲወርድ እናት ብዙ ነገር አዘጋጅታ ነው ልክ መሶቡን ያወረደችለት ምግብ አለ ተደግሶላት መሶቧ ስትወርድ የመስቀል መሶብ ወረደች ተብላ የዛን ቀን ያመጋገቡ ስርዓት ሁሉ ይጀምራል። ከዛ በነጋታው የደንጌ ሳት ስርዓት ይመጣል። እንግዲህ ሮብና አረብ ካላለ እስከ 14 የደንጌ ሳት ባህል ይካሄዳል። እና መስቀሎች እንደዚህ የተባሉ ይመጣሉ። እና በ15 የመስቀል ቀን በ15 በጉራጌ ባህል መስቀል የሚሆንበት የእርድ ቀኑ በአስራ አምስት ነው እና ረፈድ ተደርጎ ነው የሚታረደው። ምርቃቶች አሉ። ቤተሰብ ይሰበሰባል። የአካባቢው ሰው ይሰበሰባል። ቡና ተጠጥቶ የደንጌ ሰት እለት ትላንትና ውኑ እያንዳንዱ ጎረምሳ፣ እያንዳንዱ ልጅ ለራሱ የሚሰጠው የጣባ በጣባ እናት በጣባ ነው የምትሰጠው። ደንጋሳ ይባላል ያ ደንጋሰ በደንጋሳው ትሰጠዋለች ለብቻው ነው የሚመገበው። ወጣት ያላገባ ልጅ ለብቻው በቃው በ በቃው በቃዎች ይሰጠዋል። ልጆች ትልልቅ ከሆኑ ግን ከቤተሰብ ጋር ይመገባሉ። ሌላው በነጋታው የመስቀል እለት እንኳን ቢሆን ከአካባቢ ጋር የሚባላ እንደ ቁርስ የሚሆን የአቢና የጎመን የትላንትናውን የደንጌት ሰዓትን ስርዓት ከጎረቤት ጋር የምትበላበት የምጠጣበትም የዛኑ ቀን ስለሆነ ከዛ በኋላ ነው እርድ የሚከናወነው። ተሰብስቡ ቡና ተጠጥቶ አንዱ አንዱ ጎረቤት ሄደ ደስ ብሎ እንኳን አደረሳችሁ ተባብለህ ከዛ በኋላ ተሰብስበው ነው የእርድ ቀን የሚመጣው። አስራ ስድስት የደመራ ቀን ነው። አሁንም የሮብና ዓርብ ካላጋጠመ በስተቀረ ደመራ ቃጥለ ስትገባ እናት ክትፎ አዘጋጅታ ነው የምትጠብቅ ነው። የዛን ሁለት በምንም ትኩስ ነውና በትኩስ ሲበላ ጠፈፍ ብላ ንቀና አድራ ክትፎ ወደም ተሰርታ ደመራውን አቃጥላ ስትቀብ ስትቀብት ልክ ያቺ በደንጌ ሳቷ ቦታ የበላህባት እቃ ተመልሳ ክትፎ ነው የምትተካልና እናት ክትፎ በሁሉ ነገር ሰርታ ጠብቃለች። ክትፎ የምትበላበት ቀን ይሆናል ማለት ነው። ያው አስራ ስድስት ማንኛውም ኢትዮጵያ የደመራ ቀን የክርስቲያኑ ክርስቲያኑ እንዳለ ደመራ የሚያበራው አስራስድስት ነውና ልዩነት የለውም። ስለዚህ እንዲህ ያለ መስቀል የአዳብና ስርዓት ይመጣል። አዳብና ስርዓት አንዳንድ ቦታ በአስራስድስት ይጀምራል። ኪዳነ ምሕረት ልክ የደመራ ዕለት የሚጀምረበት ቦታ አለ። አንዳንዱ ደግሞ ወደ ላይ ወጣ ስትል ደግሞ ደጋና ቆላ አካባቢ አለው። እንደየ አካባቢው ይለያያል። ከገብርኤል በኋለበት የሚከበርበት የስርዓት አለ። ገብርኤል ከዋለ በኋላ ድሮ ከአያቶቻችን ያመጡት ነው። ገብርኤል ከተዋለ በኋላ ነው የጭፈራው ስነ ስርዓት ይመጣል የሚሉት የሚነግሩት የነበረውና ያን ተከትለን የአዳብና ስርዓት አለ። ይህ የአዳብና ስርዓት የሚከናወንበት ቦታዎች የገበያ ቦታዎች፣ የህዝብ መሰብሰቢያ ቦታዎች ናቸው ማለት ነውና ገበያ ቀን ሲሆን ሁለት አንድ ገበያ ሁለት ሳምንት ይቀረዋል፣ ሁለት ሳምንት ይጨፈርበታል። የመጀመሪያው አንድ ቀን አለ፣ የመሸኛ አለ። መስቀል መሸኛ ቀን የምትባላለች። እንግዲህ በየገበያው እየተዘሩ ለምሳሌ ሰኞ ገበያ፣ ሰኞ ገበያ አካባቢ ትሄዳለ፣ ማክሰኞ ኮል ማክሰኞ ገበያ ትሄዳለ፣ ሮብ ሮብ ገበያ ትሄዳለ፣ ቅዳሜ ከሆነ ቅዳሜ ገበያ ትሄዳለ ና እንደዚህ የተባለች አስራ አምስት ቀኗን ሙሉ ፌሽታ ነች። የመስቀልለት ምንድን ነው? ያው ለምሳሌ ብድር ይኖርብሃል መስቀል ከደረሰበት በኋላ ያ ሰውዬ ወጪ ምናምን ስላለበት ብድሩ የምጠይቅበትም ጊዜ አይደለም። እንዲሁም ስጋ ማግባት ያልቻለን ሚስኪን አቅሙ ደከም ያለውን ሰው ከምትበላው ከምትሰራው ከምታርደው እርድ ቆርሰ የምታካፍልበት ጊዜ ነው። ሌላው ደግሞ ትልቁ ባህል፣ በጣም ደስ የሚለው ነገር ልክ የምታርደውን በሬ ጥለህ አርደስ ከምክ እንትኑ ቅርጫውን ከማስቀመጥ በፊት በእኛ አገር ውስጥ ሽሉዳ ይባላል። በዚህ በአማርኛው ደግሞ ሽሉድ የሚባል የብልት ስጋ አለ። እሱን አውጥተ ለወለዶት ይፈለጋል። እዚ አካባቢ የወለደ አራስ አለ ወይ? አራስነቷን ያልወጣች እዛው ያልተነሳች አራስ አለች ወይ? ተብላ ከለቤት እኮ እንትና ወልዳለች፣ የእንትና ባለቤት እኮ እንትና ወልዳለች ተብሎ ያህ ስጋ አትከፋፈሉም። ቅርጫ ውስጥ አትቆዩ፣ አትበለው የሆነ ነገር ትጨምርበትና ለአራስ ብለህ አራሷ ቤት ትልካል። መስቀል የሚመስል አንተ ስታበላ ነው ስታደርግ ነው እና የመስቀል በዓል ለየት የሚያደርገው ነገር የምታደርግበት ጊዜ ነው፣ የምትሰጥበት ጊዜ ነው፣ ለሌለ ሰው የምትሰጥበት ተካበ የምትበላበት ጊዜ ነው። እና መስቀል ላይ ኩርፊያ የሚቆምበት ቀን ነው፣ የተጣላ ሰው የሚታረቅበት ነው፣ አዘን የሚቆሙበት ቀን ነው። ባለቤቷ የሞተ ወይ አባቱ የሞተ ወይ እናቱ የሞተ ማንኛውም ሰው ስጋ የሚነገ ስጋ ባፉ የያዝ ይባላል። በጉራጌ ቤት ባለቤቷ ከሞተች ስጋ በትንሽ ወራት ውስጥ ስጋ ምን አትመገብም ወደ ገጠሩ ስትሄድ፣ ምክንያቱም እርም ነው ይባላል። ስለዚህ የዛን ቀን የእርዱ ቀን ስጋ የምትመገብበት ቀን መስቀል በጉራጌ ማንም ሰው የሚገናኝበት የተራራቀ ሰው የሚገናኝበት ነው። እናት እጅግ የምትደሰትበት ነው። የወለደ ሰው የሚደሰትበት ቀን ነው። ያገባ ሰው የሚደሰትበት ትዳሬን ቤቴን የሚል ሰው እዛ የተዘጋጀች ሚስት በጉራጌ ሚስት ቤት ቁጭ ብላ ወንድ ልጅ ሊሰራ ወደ ውጭ ወጣል። ወላጅ አንድ ወላጅ ወልዳ ምን ብላ ልጆቿ ለመስቀል ካልገቡ አዘን ያለበት እጅግ ታዝናለች። አበቤን አበቤ ሄቦ ሄቦ አበቤነ አበቤ ሄቦ ሄቦ ሰብኋን መልካማ ሄቦ ሄቦ አዴሽ ባላገር ነው ባገረ ነይ የዘመን ዘንደረ አዴሽ ባላገር ነው ባገረ ነይ የዘመን ዘንደረ

አይ አይ በማለት ያዜማሉ። ይቺ ግጥሟን እኔ ወደዚህ ወደ አንድነት ለወጥኳት እንጂ ይቺ ግጥሟ በባህሏ የምትታወቀው የአንዱ አካባቢ የአንዱ ሀገር ልጅ ከአንዱ ሀገር ልጅ ጋር እኔ ይበልጣለሁ፣ አይደለም የእንትና ልጃገረድ ትበልጣለች፣ የእኛ አካባቢ ልጆች ይበልጣሉ፣ እኛ ውብን ሀገራችን በአካባቢው በቀበሌው በቀበሌው የሚበሻሸቁበት ነው። እኛ ኑረና ልጆች እንደዚህ ነን። አንቺ ደግሞ እንትን ልጆች ነው። ሌላውን ከመብለጣቸውን የሚናገሩበትና ራሳቸውን የሚያመጉሱበት ዘፈን ነው። ግን ወደ አዳብናው ስፍራ በሚመጡበት ሰዓት ሁሉም ከበረው እየመጡ የተቃቀፉ በግሩፕ ነው እየዘፈኑ የመጡት። ያቺ ሰርክሎዋ ሲገቡ ግን የግል ይቀርና የጋራ ይሆናል። መበሻሻቅ ይቆማል። እዛች አዳብና ቦታ ላይ ስትገባ ፈረሰኛውም የጉስ የሚጫወተው ያው በየአገሩ እየፎከረ በየአካባቢው የኔ ፈረስ ምናምን ያለ ይመጣው። እዛ ሲመጣ ግን ሜዳዋ ላይ ስትገባ ግን ይህ የለም። የአንድነት ጫወታ ነው የምንጫወተውና እጅግ ውብ ነው። ያቺ የወረደችው መሶብ ተመልሳ የምትሰቀለውን በአጀብ ነው። ቋንጣ ያው ማንኛውም ኢትዮጵያ ያውቃል ቋንጣ ጉራጌ ውስጥ ቋንጣ ለመስቀል መሶብ መስቂያ ተብላ የምትንጠለጠል ቋንጣ አለች። ያቺ ቋንጧ ጥቅምት አምስት ነው የምትሰራው። ልብ አድርግ እንግዲህ ደርቀምን ብላ ቋንጧ ወርዳ፣ ተቀቅላ፣ ድቅቅት አድርጋ ትከተፍና ትኩል ትባላለች። ያቺ ትኩል የምትበላው በቅቤት ተሰርታ መሶቧ የምትሰቀልባት እቃ ነው። ተሸልማ ታጥባ የተበላበትን በደንብ አርጋ ታጥባ ምን ብላ በላስቲክ ታስራ ተመልሳ ከአመት ዓመት ያደርስሽ ትባለና፣ ጥቅምት አምስት የጥቅምት አቡለት በከፍተኛ አንዳንድ ቤተ ክርስቲያን አካባቢ ሀገር አካባቢ ትልቅ ጭፈራ አለ። እንዱ ወደዚህ ወደ አማውቴ ምናምን ጋር ስንሄድ ትልልቅ ክታቦት ከገባኋል በኋላ ወጣቱ ትጨፍር ታባለ። መጆራጆ የሚባል ጨዋታ አለ። ያ ጨዋታ መስቀል ላይ ነው። እየተሸካከምክ ኳስ እየወረወርክ የምትጫወታቸው ጨዋታዎች አሉ የዱላ ዝላዮች አሉ እና መስከረም ሲመጣ አዳዲስ ጨዋታዎችን ሌላ ክሬት ታደርጋለህ አይደለም ግን ይዘው የሚወጡት ጨዋታዎች አሉ ምክንያቱም ክረምቱ በግብርላ ነው ያሳለፈው በጥበቃ ነው ያሳለፈው በማረም በምን ነው የሚያልፈው በቁፋሮ በምን መስከረም ሲመጣ ሁሉም እንስሳቶች ሁሉም የሚደሰቱበት ስለሆነ እነዚህ ጨዋታዎችን አስታውሳቸዋለሁ በጣም ዛሬ ስስትለ ዛሬ ትንሽ ልንሰራ ይገባናል። በተለይ ነጥበብ ያለን ሰዎች፣ ባህል ላይ ያለን ሰዎች አገራችንን ይሄ ነገሮችን በመጥፋታቸው ወደ ሌላ ካውድ ነገር ወስዶናል እና ራሳችንን እያከበርን ራሳችንን እየወደድን ባህላችን እየወደድን ስንሄድ አንድነታችን ያና ላይ ሰፋ ይሆናል እና ባህል ላይ መሰራቱ እጅግ ጠቀሜታ ያለውና በዚህ አጋጣሚ ስለ ባህል ስላነሳብኝ ነው እኔ ይቆጨኛል ብዙ ማቃቸውና ዛሬ የጠፉ ነገሮች አሉ። እንዲሁ እግዚአብሔር ብሎ ቢመለሱ አገራችን ለአገራችን ትልቁ ውበት ነች ውበት ነውና እንግዲህ እግዚአብሔር ይመልስልን፣ እግዚአብሔር አገራችንን ይባርክልን ነው ምለው ህዝባችን የሚበጥብጠውን ነገር የምናሰክንበት ጊዜ ይሆናል ብዬ ስለማስብ ሁላችንም ይቺ ሰፊ ሀገር ለሁላችንም ትበቃለችና መስቀልን ስናስብ ሀገራችንን በጎ የሚሆንበትን ጊዜ ሁላችንም እንድናስብ፣ ምልክት ያስተላልፋል።